አዳዲስ ዓለም አቀፍ አጀንዳዎች በተበራከቱበት የዘመኑ ዲፕሎማሲ ኢትዮጵያ የራሷን አጀንዳ በመቅደስ ባለመድረክ ተደማጭ አድርጓትን ተግባራት በማከናወን ላይ ትገኛለች። መሰረቱም ብሔራዊ ጥቅም ያደረገ ወዳጅ ማብዛት ስልት ወዲህ፣ ደግሞ ተደማጭነትን የጨመረ ተግባር ነው። ሁለት አቅጣጫ ነው። አንድ መስጠት ነው፣ መቀበል ነው፣ መጠቃቀም ነው ማለት ነው። ምን ያህል ትሰጣለህ? ምን ያህል ትቀበላለህ? ዲፐንድስ ባለህ ደረጃ ላይ ማለት ነው። በዚህ ሁኔታ የኢትዮጵያም እንዳልከው በተለያዩ መስኮች ለሌሎች ዓለም ተሞክሮ የሰጠችበት ሁኔታ ነው ያለው። በተለይም በአቅራቢያ ላሉት ለአፍሪካ ሀገሮች፣ ለምሳሌ ግሪን ሌገሲ አየር ንብረትን የአየርዝበትን ለመከላከል የግሪን ሌገሲ ፕሮጀክት ውጤታማ ነው የነበረው በሀገር ቤት። ይህም ፕሮጀክት ጎረቤት ሀገር ላሉት ወገኖች የማካፈል ይህን ልምድ የመስጠት ነገሩ በዚህ ደረጃ የሚታይ ነው ማለት ነው። በግብርናም በእርሻም በተለይ በስንዴ ምርት የተደረገ ውጤት የተገኘ ውጤት እንደዚሁ ሌሎቹ እንደ ተምሳሌት የሚጠቅሱና ልጠቀሙበት የሚችሉት ሁኔታ ነው ያለው ማለት ነው። በለውጡ ዓመታት የታዩ የዲፕሎማሲ አጀንዳዎች ኢትዮጵያ በሰጥቶ መቀበል መርህ ከሀገራት ጋር ባላት ግንኙነት አብሮ የማደግ ፍላጎት የመነጩ ናቸው። ወዲህ ሊታይ የሚገባው አንድ የትውልድ አጀንዳ ደግሞ ዓለም የዘመናት የትውልድ ጥያቄ ኢትዮጵያ አትሊስት ባለፈው 30 ዓመት ማደግ ከምችልበት የኢኮኖሚ አቅም በግማሽ ነው ማደግ የቻለችው። ይሄም የባህር መውጫ ስለሌላት ነው። የራሷ መስታ አስተዳድረውና ባህር በር ቢኖራት ቢያንስ ኢኮኖሚዋ አሁን ካለው በ50 ፐርሰንት ያደገ ኢኮኖሚ ይኖራት ነበር። ይሄ በእያንዳንዱ ኢትዮጵያዊ ኑሮ ሕይወት ላይ ሊገለጽ የሚችል ጉዳት ነው ያለው። ራሷ ከድህነት ለማላቀቅ በመትጋት ላይ የምትገኘው ኢትዮጵያ የባህር በር አጀንዳ በዓለም አደባባይ ተገቢ ትኩረት እንዲሰጠው ሰርታለች። በራስ አቅም ለማደግ በሚደረገው ጥረት ውስጥ ኢትዮጵያ የሚያስፈልጋትን የወጪና ገቢ መተንፈሻ መስመር ለዓለም አቀፉ ማህበረሰብ በአጀንዳነት ማቅረብ የቻለችበት ነው። ኢትዮጵያ የዲፕሎማሲ አጀንዳ በመቅረጽ ብሔራዊ ጥቅሟን ለማረጋገጥ እየሰራች መሆኑም ነው የተነሳው። የሆነ ሆኖ ግን ለኢትዮጵያ አሁን ባለው የእድገት ደረጃዋ አሁን ባለው የሕዝቧ መጠን አሁን ባለው የፖለቲካ ፍላጎቷና ቀጣይ የኢኮኖሚ እቅዶቿን ለማስቀጠል ዘላቂነትን ለማምጣት የባህር በር ያስፈልጋታል የሚለው ነገር በከፍተኛ ሁኔታ የጋራ መግባባት የተፈጠረበት ሁኔታ ነው ያለው በኢትዮጵያ ደረጃ። የቀጠናው ሀገራትም ያንን አምነው በመተማመን መንፈስ ይህንን የኢትዮጵያን የሕልውና ጥያቄ የሆነ ነገር ለመመለስ አስፈላጊውን አስቻይ ሁኔታ መፍጠር አለባቸው። በቀጠናው የሀያላን ተጽዕኖ ብቻ የሚንጸባረቅበትን አካሄድ ኢትዮጵያ በባህር በር ፍላጎቷም የከባቢ ሀገራት ከጎረቤት ሀገራት ጋር ያላቸውን አካሄድ እንደገና እንዲያጤኑ አመላካች ሆናለች። በእርግጥ በቀጠናው ሀገራት መካከል መተማመን ላይ የተመሰረተ ግንኙነት አለመኖሩም እንደ ፈተና የሚነሳ ቢሆንም ከቀጠናችንም ከሀገራችንም ብዙ ሺህ ኪሎ ሜትሮችን አቋርጠው ቀጠናችን ላይ የወታደራዊ ቤዝ ያላቸው አሉ፣ ፖርት ያላቸው አሉ። እነሱ መኖራቸው ብዙ የማይኮሰኩሰው ሀገር ችግር የማይሆንበት ሀገር ኢትዮጵያ ትኑር። እንግዲህ ከኢትዮጵያ ጋር በኢኮኖሚም በፖለቲካም በማህበራዊም የተሳሰሩ ህዝቦች ናቸው። ኢትዮጵያ ግን ወደብ ስጡኝ እኔ ባህር ጋር ልድረስ ስትል በጣም ብዙ እንትን ነው ችግር ነው የሚሆነው። ያን ለመቀበል በጣም ይቸገራል። ብዙ የቀጠናችን ሀገራት በጣም ይቸገራሉ እና የዚህ ዋነኛ ምንጩ እኔ የሚመስለኝ መተማመን ላይ የተመሰረተ ቀጠናዊ ግንኙነት አለመኖሩ ነው። ዘላቂ የባህር በር የማግኘት ፍላጎት ሰላማዊና ዲፕሎማሲያዊ ምላሽ እስኪያገኝ በዓለም አቀፍ የዲፕሎማሲ መድረክ መስራትን ይጠይቃል። በትብብርና በጋራ ተጠቃሚነት ላይ መሰረት ያደረጉ አካሄዶችንም ማመላከት ያሻል። ባህር በር በማግኘት ረገድ ደግሞ የተደረጉ እንቅስቃሴዎች የተጀመሩ እንቅስቃሴዎች አሉ። ይህን አጀንዳ ከሞላ ጎደል ሌሎች እንዲቀበሉትና እንዲያራምዱት እንደግፉት የማድረግ አቅጣጫ ነው ያለው። ይህንንም ይበልጥ አጠናክሮ መግፋትን ይጠይቃል። ጉዳዩ እስኪሳካ፣ ውጤቱ እስኪጨበጥ ድረስ ማለት ነው። አጀንዳውን ተቀባይነት እንዲኖረው ማድረግ ነው። በአንዳንድ ጉዳዮች ዙሪያ ሊነሱ የሚችሉ አለመግባባቶችን ደግሞ ሰላማዊ በሆነ መንገድ፣ ዲፕሎማቲክ በሆነ መንገድ መፍትሄ መስጠት ነው። ለምሳሌ ቅርብ ጊዜ በባህር በር ዙሪያ ከሶማሊያ ጋር የነበረው አለመግባባትን ያስወገድንበት ፍጥነት ሪሊ ትልቅ ነገር ነው። የኢትዮጵያ የዲፕሎማሲ ታሪክ በዓለም አደባባይ ተደማሽ ከመሆን ባለፈም በቀጠናውም ተጽዕኖ ፈጣሪ ሆና እንድትቀጥል አስችሏታልም ተብሏል።